ተሰጥቶናል። በቅድሚያም አርእስተ ዜና በባህር ዳር ከተማ 11 ኛውን የጣና ፎረም በተሳካ ሁኔታ እንዲከናወን በሚያስችሉ የቅድመ ዝግጅት ተግባራት ዙሪያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና ልዑካቸው ከርዕሰ መስተዳድር አረጋ ከበደና ሌሎች የክልሉ የመንግሥት የሥራ ኃላፊዎች ጋር ምክክር አካሄዱ። በምዕራብ ጎንደር እና በሰሜን ጎጃም ዞን በተከሰተው የኮሌራ በሽታ የሚያዙ ሰዎች ቁጥር እየጨመረ መምጣቱን የአማራ ክልል ሕብረተሰብ ጤና ኢንስቲትዩት አስታወቀ። ፍቅር ተዘገይና ሀብታም ቦጋለ በጋራ በመሆን አብራችሁ ልትቆዩ ባክብሮት እንጋብዛለን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ና ልኡካቸው ከርዕሰ መስተዳደር አረጋ ከበድ ና ሌሎች የአማራ ክልል የስራ ኃላፊዎች ጋር በቀጣይ የሚካሄደው የጣና ፎረም መድረክ ዝግጅትን በተመለከተ ውይይት አካሄዱ። ጣና ፎረም እንደ አውሮፓውያን አቆጣጠር በ2009 መሰረተ ና ለአፍሪካ ችግሮች አፍሪካዊ የመፍትሄ አቅጣጫዎችን በማመላከት በአፍሪካ ሰላም ና ጸጥታ ደህንነት ጉዳዮች ላይ የሀገራት መሪዎች ከፍተኛ ባለሙያዎችና ምሁራን የሚመክሩበት መድረክ ነው። በቀጣይ የሚካሄደው 11ኛው ጣና ፎረም በተሳካ ሁኔታ እንዲከናወን በሚያስችሉ የቅድመ ዝግጅት ተግባራት ዙሪያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ና አምባሳደሮች ከርዕሰ መስተዳደር አረጋ ከበደ ና ሌሎች የክልሉ የመንግስት የስራ ኃላፊዎች ጋር ምክክር አካሂደዋል። ጣና ፎረም እስካሁን በታለሙ አፍሪካዊ አጀንዳዎች ላይ የመከረ መልካም ውጤት ሲያሳይ የቆየ መድረክ መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቀጣይም በስኬት እንዲካሄድ ከወዲሁ ዝግጅት ማድረግ ይገባል ብለዋል። ጣና ፎረም ከሚመክርባቸው አጀንዳዎች ባለፈ የኮንፈረንስ ቱሪዝም፣ የገጽታ ግንባታ ና የኮንፈረንስ ዲፕሎማሲን በመፍጠር ሚናው የጎላ ነው ያሉት ርዕሰ መስተዳደር አረጋ ከበደ ፎረሙን ከመቼውም በላይ በተሻለ ና በተሳካ መንገድ ለማካሄድ የሚያስችሉ ምቹ ሁኔታ መኖሩንም ገልጸዋል። ባሕር ዳር አሁንም በርካታ ክልል አቀፍ ሀገር አቀፍ ና ዓለም አቀፍ መድረኮችን እያስተናገደች ትገኛለች ያሉት ርዕሰ መስተዳደር አረጋ ከበደ ጣና ፎረምን በስኬት ለማካሄድ ከወዲሁ የቅድመ ዝግጅት ተግባራት ይከናወናሉም ብለዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና ልዑካቸው ከጣና ፎረም ዝግጅት ውይይታቸው ጎን ለጎን እየተከናወኑ ያሉ የልማት ፕሮጀክቶችን ተዘዋውሮ ተመልክተዋል። በምልከታቸውም በክልሉ እየተከናወኑ ያሉ ፕሮጀክቶች በጥሩ ጥራትና ፍጥነት እየተከናወኑ መሆኑና ተስፋ ሰጪ ሂደቶች መኖራቸውንም የስራ ኃላፊዎቹ ገልጸዋል። ዘገባው የሪፖርተራችን አብዮት ከፋለ ነው። በያዝነው በጀት ዓመት ጥቅም ላይ የማይውል በጀት ካለ የየተቋሙ ኃላፊዎች በጀቱ ጥቅም ላይ እንዲውል ውሳኔ እንዲያሳልፉ የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥላውን መሀሪ አሳሰቡ። በ2018 በጀት ዓመት ወጪን ብቻ መሰረት ያደርግ የነበረው የበጀት ድልድል ፕሮግራሚንግን በጀት የሚካተትበት በመሆኑ የየተቋሙ ኃላፊዎች ለበጀት ጥያቄያቸው በትኩረት እንዲሰሩ ቢሮ ኃላፊው አሳስበዋል። ጌታቸው ስንታየው የአማራ ክልል ገንዘብ ቢሮ የስምንት ወራት የባለበጀት መስሪያ ቤቶች የበጀት አጠቃቀም ግምገማና የ2018 የበጀት ዝግጅት የቢሮ ኃላፊዎችና የሚመለከታቸው አካላት በተገኙበት ውይይት አካሂዷል። የውይይቱ ዓላማ የ2017 የበጀት አጠቃቀምን በጋራ በማየት በቀጣይ ለሚደረጉ የበጀት ሽግሽግ እውቅና እንዲኖረው ማድረግ ነው። ሌላው ደግሞ ለ2018 በጀት ዓመት ከወዲሁ ዝግጅት ለማድረግና የተሟላ መረጃ ይዞ ለመቅረብ እንዲረዳ ነው። በ2017 በቀጣይ ወራት ጥቅም ላይ የማይውል በጀት ካለ ጥቅም ላይ ወደሚውልበት ያለበት አካባቢ ሽግሽግ ማድረግ ስለሚጠበቅብን እዚህ ላይ ሰፋ ያለ ውይይት እናደርጋለን ማለት ነው። የተቋም ኃላፊዎች ደግሞ ይህ መረጃ ይዛችሁ በቀጣይ የቢሯችሁን በጀት በአግባቡ በቀሪው ወራት ጥቅም ላይ እንዲውል የራሳችሁን አቅጣጫ እንድታስቀምጡና የራሳችሁን በቢሯችሁ በኩል ውሳኔ እንድትወስኑ ያግዛችኋል በሚል ነው። ሁለተኛው የ2018 የበጀት ዝግጅት ነው። የ2018 የበጀት ዝግጅት የትኩረት ነጥቦች ክልሉ የበጀት ድልድሉን የት ላይ ፎከስ ያደርጋል የሚለውን እሱን አብረን እናነሳለን። ከሌሎቹ አመታት በ2018 የበጀት ዝግጅታችን ትንሽ ለየት ያለ እንደሚሆን ይጠበቃል። ምክንያቱም ከወጭም መሰረት አድርጎ የሚደረግ የበጀት ድልድል ብቻ ሳይሆን ወደ ፕሮግራም በጀቲንግ ሽፍት የምናደርግበት የበጀት አመት ይሆናል ብለን እናስባለን በዚህ ውይይት ላይም የተቋማቱ የ2017 በጀት ዓመት የመደበኛና የካፒታል በጀት የስምንት ወር አፈጻጸም ቀርቦ ኃላፊዎቹ እንዲያዩት ተደርጓል በቀረበው ሪፖርትም የአብዛኛው ተቋማት የካፒታል በጀት አፈጻጸም ዝቅተኛ መሆኑ ተመላክቷል ይህን ሪፖርት መነሻ በማድረግ የአማራ ክልል ንግድና ገበያ ልማት ምክትል ቢሮ ኃላፊ አቶ ፈንታው ፈተነ ሀሳባቸውን ሰንዝረዋል ካፒታል በጀት ጋር እውነት ነው ብዙ ጉድለት አለበት እዚህ የቀረበው እሱ መሻሻል መቻል አለበት። ብዙ ጊዜ ሲገመገም ከፍተኛ ውስንነትና እጥረት የሚታየው እዚህ ኤሪያ ላይ ስለሆነ ማለት ነው። ከኛ ቢሮ አኳያም የካፒታል በጀት ዘንድሮ ነው የተመደበው። የቅድመ ክፍያ ብቻ ሳይሆን እኔ ማረጋገጥ የምፈልገው ከገበያ ማዕከላት በተለይ የመጀመሪያ ደረጃ ገበያ ማዕከላት ግንባታ ጋር በተያያዘ እሱ ለምን እንዳልተመዘገበ የሚታወቅ የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ ሙሉቀን ሰጥዬ በበኩላቸው ከስራ ማስኬጃ ዝቅተኛ አፈጻጸም ጋር ተያይዞ ለቀረበው ሪፖርት ምክንያቱን አሳይተዋል። ከስራ ማስኬጃ አንጻር በብዙ መንገድ ዝቅተኛ አፈጻጸም ነው ያለን። ያው በዚህ አመት ተንቀሳቅሰን መስራት ያልቻልንበት አመት ነው። ከዘገባ ስራዎች አንጻር በዋናነት የአሚኮ ስራ ባሕር ዳር ላይ ማዕከል ያደረገ አይደለም። ወደ ተለያዩ አካባቢዎች መንቀሳቀስ ይጠይቃል። ከጸጥታ መዋቅሩ ጋር እያቀናጀን በሁሉም አካባቢዎችን ከባሕር ዳር ስምሪት ማስወጣት የጀመርነው በሁለተኛው ስድስት ወር ነው። ዋግ ኽምራ ላይ ያስወጥተናል። ደቡብ ወሎ ላይ፣ ሰሜን ወሎ፣ ምዕራብ ጎጃም እንዲሁ አዊ፣ ደቡብ ጎንደርና ሰሜን ጎንደር ወረዳዎች ማሰማራት የተቻለውና ከዘገባ አገልግሎት ጋር ተያይዞ በዋናነት መደበኛ የምንታወቅበትንና ቢዚ የሚያረገንን ስምሪት መስራት የቻልነው በእሱ ጋር በመሆኑ አብዛኞቹ ከስምሪት ጋር የሚገናኙ ስራዎቻችን አፈጻጸማቸውም ዝቅተኛ ነው። ከቤቱ ለተነሱ ሀሳቦችም የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥላሁን ማሪ ማጠቃለያ ሰጥተዋል። አንዳንዱ ከምዝገባ ጋርም የተያያዘ ይሹ ነው። ይሄ በተለይ በጀስሚ በሚደረግበት ጊዜ ምዝገባዎቻችሁ ስለማይታዩ እኛ ደግሞ መረጃዎችን ካይቤክስ ስለሆነ የምንወስዳቸው በጀስሚ ስናደርግ ልዩነት ይፈጠራል። የካፒታል በጀት አፈጻጸሙም ከውጭ ግዢ ጋር የተያያዙትም ይሄ የኤልሲ ኢሹ ያለባቸውን እነዚህንም ግምት ውስጥ እናስገባለን። የትኛ የትኞቹ ግዢዎች የኤልሲ ኢሹ አለባቸው የሚለውም በእኛ በኩልም የተወሰነ መረጃ ስላለ እነዛን ቶለሬት የምናደርግበት ሁኔታ ይኖራል። ከጥሬ ገንዘብ ጋር ተያይዞ የተነሳው ምናልባት አሁን ከቅርብ ጊዜ ወዲህ የጥሬ ገንዘብ እጥረት እያጋጠመን ስለሆነ ትንሽ የካፒታል ፕሮጀክቶች ላይ የመዘገየት ሁኔታዎች አሉ። የተመደበ በጀት አገልግሎት ላይ ካልዋለ ተጨማሪ በጀት መመደብ ሌላ ክሳራን የሚያስከትል በመሆኑ በጀት ሲመደብ የተመደበው በጀት ምን ላይ ዋለ፣ ምንስ ውጤት አመጣ? የሚለውን ቀጣይ የተቀመጠው አሰራር ሊመልሰው የሚችል መሆኑንም ከነበረው ውይይት ለመገንዘብ ተችሏል። በምዕራብ ጎንደርና በሰሜን ጎጃም ዞን በተከሰተው የኮሌራ በሽታ የሚያዙ ሰዎች ቁጥር እየጨመረ መምጣቱን የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀ። የበሽታውን ስርጭት ለመግታት በሚደረገው ጥረት ህብረተሰቡ የድርሻውን እንዲወጣም ጥሪ ቀልቧል። ለበለጠ ጥላውን ዘገባ ጌታቸው ገደፋው የኮሌራ በሽታ ቪኮሌራ ኤፒደሚክ በሚባል ባክቴሪያ የሚከሰትና ሰውነት ውስጥ ያለን ፈሳሽና ንጥረ ነገር በአፋጣኝ በትውከትና በተቅማጥ መልክ በማስወገድ ለከፋ ጉዳትና ሞት የሚዳርግ የበሽታ አይነት ነው። አንዲህ ከተከሰተ የመዛመት ዕድሉም እጅግ ከፍተኛ ነው። በአማራ ክልል በተለያየ ጊዜና ቦታ እየተከሰተ ህብረተሰቡን ለከፋ ጉዳትና ሞት እያጋለጠ ያለው የኮሌራ በሽታ አሁንም በምዕራብ ጎንደር ዞን ቋራ ወረዳ፣ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ላይ መከሰቱን ከአማራ ክልል ህብረተሰብ ጤና ኢንስቲትዩት የተገኘው መረጃ ያመላክታል። በበሽታ የሚያዙ ሰዎች ቁጥር ከቀን ወደ ቀን እየጨመረ መምጣቱን በአማራ ክልል ሕብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊው ተናግረዋል። እንግዲህ ኮሌራ እንደ አማራ ክልል አሁን በቅርቡ ከታህሳስ 24 2017 ዓ.ም ጀምሮ አሁንም እንደቀጠለ ነው ያለው። ከተከሰተ ጀምሮ እስከ መጋቢት 22 2017 ዓ.ም ጀምሮ ወደ ከ800 በላይ ታማሚዎች ሪፖርት ተደርገዋል። እንግዲህ ከነዚህ ውስጥ ወደ ሰባት የሚሆኑ ህይወታቸውን በኮሌራ ምክንያት አጥተዋል ማለት ነው። በመጋቢት ሁለት ጀምሮ ነበረ ወደ ባህር ዳር ዙሪያ ላይ የተከሰተው አንዳሳ ላይ ነው። አንዳሳ የሚባል ቦታ ላይ ነው የተከሰተው። በጣም በከፍተኛ ደረጃ ሪፖርት እየተደረገ ነው ያለው። በጣም ጨምሮ ብናል። አሁን ባለው ደረጃ በቀን እንደ ክልል እስከ ሰማኒያ አምስት ታማሚዎች በቀን ሪፖርት እየተደረጉ ነው ያለው። የበሽታውን ስርጭት ለመግታት ችግሩ በተከሰተባቸው አካባቢዎች ማከሚያ በማዘጋጀት ግብዓት በማቅረብና ባለሙያዎችን በመመደብ እየተሰራ መሆኑን የገለጹ ሲስተር ሰፊው ጉዳዩ ከሚመለከታቸው አካላት ጋር ውይይት እየተካሄደበት መሆኑንም ጠቅሰዋል። ምልክቱ ያለባቸው ሰዎች ቶሎ ወደ ሕክምና እንዲያገኙ የቅኝት ስራዎች እየተሰሩ ነው የሚገኘው። ከሃይማኖት አባቶች ጋር ውይይት ተደርጓል። እንደ ክልል የኮሌራ ማከሚያ መድኃኒቶችም እዚያው ቦታው ድረስ ማድረስ ተችሏል ማለት ነው። የምንጠጣውን ውሃ ወይም ምግብ የምናዘጋጅበትን ውሃ ወይም የምንታጠበት ውሃ ንጹህ ማድረግ ያስፈልጋል። አፍልቶ አገዝግዞ መጠጣት፣ እሱ ማድረግ ካልቸን ደግሞ በውሃ ማከሚያ ኬሚካል አክሞ መጠጣት ያስፈልጋል ማለት ነው። አጣዳፊ ተቅማጥና ትውከት የበሽታው ዋነኛ ምልክቶች ናቸው ያሉት ባለሙያዋ ህብረተሰቡ ንጽህና የተጠበቀ ምግብና መጠጥ በመጠቀም ራሱን ከበሽታው እንዲጠብቅም አሳስበዋል። አላስፈላጊ የሆነ ጥግግቶች ይኖራሉ። መጸዳጃ ቤት ያለመጠቀም ችግር ይኖራል። ሜዳ ላይ መጸዳዳት ነገሮች ይኖራሉ። ስለዚህ እነዚህ ሰዎች ወደዛ ሲሄዱ በተቻለ መጠን መጸዳጃ ቤቶችን መጠቀም ያስፈልጋል። ሌላው እጅን በወሳኝ ጊዜያት መታጠብ ያስፈልጋል። ሌላው የኮሌራ ታማሚዎችን እንክብካቤ ካደረግን በኋላ እጅ ንጹህ ማድረግ ያስፈልጋል። ሌላው እንግዲህ አይበለውና በኮሌራ ምክንያት ህይወቱ ያለፈ ሰው ካለ ደግሞ እሱን ጥንቃቄ ማድረግ ያስፈልጋል። እነሱ እንክብካቤ ካደረግን በኋላ በተመሳሳይ እጃችን በንጹህ ውሃና በሳሙና መታጠብ ያስፈልጋል ማለት ነው። ምልክቱ የታየባቸው ሰዎችም ሕክምና እስኪያገኙ ድረስ በቤት ውስጥ የተዘጋጀ ንጽህና የተጠበቀ ፈሳሽ መውሰድ እንዳለባቸውም መልእክት ተላልፏል። በጤና ጣቢያው ያገኙት የአይን ቆብ ቀዶ ሕክምና አገልግሎት አይናቸውን ከጉዳት እንድታደገላቸው በምስራቅ ጎጃም ዞን የእናርጅ እናውጋ ወረዳ የአገልግሎት ተጠቃሚ ነዋሪዎች ተናገሩ። የወረዳው ጤና ጥበቃ ጽህፈት ቤት ከካርተር ሴንተር ኢትዮጵያ ጋር በመተባበር የትራኮማ በሽታ ለመከላከል የአይን ቆብ ቀዶ ህክምና አካሂዷል። መረጃውን ያደረሰን የእናርጅና ውጋ ወረዳ የመንግስት ኮሚኒኬሽን ነው። አለምንሽ ንጉሴ ታቀርቧለች። በምስራቅ ጎጃም ዞን እናርጅና ውጋ ወረዳ ጤና ጽህፈት ቤት ካርተር ሴንተር ኢትዮጵያ ከተባለ ድርጅት ጋር በመተባበር የትራኮማ በሽታ ለመከላከል የአይን ቆብ ቀዶ ህክምና ተካሂዷል። በአይነ ህመም ሲሰቃዩ መቆየታቸውን የተናገሩት ነዋሪዎቹ ለተደረገላቸው ቀዶ ህክምና ምስጋና አቅርበዋል። ጸጉር ይበቅልብኝ ነበረ እና በሰው ነበር የምነቀለልኝ በመንቅያ አሁን ሰ ተነቀለልኝ፣ ታሸገልኝ። በጣም ነው የማመሰግን። አይንን ያህዱ ብርሃን ማግኘት ማለት ቀላል አይደለም። እንደ ልቤ ጠኒያና ግንቸ እንግዲህ ይቀመጣል ለዳው ለሁሉ ትላላች አደራውን በሰላም ያክመ ሰላሙን ይስጥልን። የትራኮማ በሽታ ተላላፊ መሆኑን የገለጹት የወረዳው ጤና ጽሕፈት ቤት ኃላፊ አቶ ወርቁ ታፌ ህክምና ካልተደረገለት ለአይነ ስውርነት የሚዳርግ መሆኑንም አንስተዋል። ችግሩ ያለባቸውን ሰዎች በመለየት የአይን ቆብ ቀዶ ህክምና መሰራቱን ገልጸዋል። የውጭኛው ጸጉር ወደ ውስጥ ተቀልብሶ አይናቸውን እየጎዳቸው ያሉ የህብረተሰብ ክፍሎች ችግሩ ያለባቸው ሰዎችን ወደ ጤና ተቋማት በማምጣት የቀዶ ጥገና ስራውን እየሰራ እንገኛለን ማለት ነው። ስለሆነም ሰዎችን በማሳመን በማግባባት እና የችግሩን አሳሳቢነት በመንገድ ጭምር ወደዚህ መጠው የህክምናው ተጠቃሚ እንዲሆኑ እያደረግን እንገኛለን። የንጽህናና የጤና አጠባበቅ ተደራሽነት ውስን በሆነባቸው አካባቢዎች ትራኮማ አሁንም ትልቅ የህዝብ ጤና ስጋት ነው ያሉት ኃላፊው ህክምናውን ለመስጠት ባለድርሻ አካላት በቅንጅት ሊሰሩ ይገባልን ብለዋል። የትራኮማ በሽታ ከመጀመሪያውም የሚተላለፈው በግልና በአካባቢ ንጽህና ጉድለት ነው። በተለይ ደግሞ መጸዳጃ ቤትን ገንብቶ በአግባቡ ከመጠቀም አንጻር የፊትና የሰውነትን ንጽህና ከመጠበቅ ችግር የሚመጣ ነው። ችግሩ እጅግ በጣም ስር የሰደደና የሰፋ ነው። ስለሆነም በአዲስም ይሁን ከዚህ በፊት ችግሩ ኑሮባቸው ተሰርተውም ድጋሚ እንደገና ችግሩ ያጋጠማቸው የህብረተሰብ ክፍሎች ይህ ድል ሳይመልጣቸው መጠው ቀዶ ጥገና በማድረግ ከዚህ አስከፊ የሆነ በሽታ ራሳቸው እንዲከላከሉ ነው ጥሪ የማስተላለፈው ይህንን ቀዶ ጥገና ስንሰራ በዋናነት የሁሉም የህብረተሰብ ክፍል ርብርብ ይጠይቃል። የሁሉም ባለድርሻ አካላት ርብርብ ይጠይቃል። በጤነ ሴክተር ብቻ የህብረተሰቡን የጤና ችግር በተለይ ደግሞ በዚህ በትራኪያሲስ ቀዶ ጥገና ላይ ሁሉም ርብርብ ካላደረገ ውጤታማ ልንሆን አንችልም። ካርተር ሴንተር ኢትዮጵያ በትራኮማ አማካኝነት የሚመጡ በሽታዎችን ለመከላከል የተለያዩ የሕክምና ቁሳቁሶችን ከማሰራጨት በተጨማሪ ለጤና ባለሙያዎች እና ለአይን ቆብ ቀዶ ሕክምና ባለሙያዎች ስልጠና በመስጠት ላደረገው ድጋፍ አቶ ወርቁ ምስጋና አቅርበዋል። የትራኮማ በሽታ ጉዳት የሚያደርስና ለአይነ ስውርነት የሚዳርግ መሆኑን የገለጹት በደብረ ወርቅ ጤና ጣቢያ የአይን ቆብ ቀዶ ጥገና ነርስ ዘሪሁን በየነ በቀላል ቀዶ ህክምና መስተካከል የሚችል ነው ብለዋል። ይሄ ትራኮማ እንግዲህ ቶሎ ወደ ህክምና ቦታ ሂደው ካልታከሙ ራሱን የቻለ ደረጃ አለው። አራተኛ ደረጃ ላይ ማለት ነው። እዛ ላይ ሲደርስ ጸጉር የአይነችን ፋሽት መቀበስ ወይም ፀጉር መቀል ይባላል። እሱ ላይ ይደርሳል ማለት ነው። አይነ ስውርነትን መከላከል ነው። እንዴት ነው የምንከላከለው? ጸጉሩን ከተሰራ በኋላ ወይም የአይን ቁር ቀዶ ሕክምና ከተሰራ በኋላ አይነ ስውር እንዳይሆኑ ነው በዋናነት አላማው ማለት ነው። ተመረጡ ቦታዎች ላይ ልየታ ተደርጓ ችግሩ አለባቸው የለባቸውም በሚል ተለይቶ ተመዝግቦ አይን ቁር ቀዶ ሕክምና አገልግሎት የሚል እየሰጠ እየሰራ ነው። በሽታው የሚያስከትለውን የኢኮኖሚና የማህበራዊ ተጽዕኖ በመረዳትና በዘላቂነት ለመከላከል ህብረተሰቡ የግልና የአካባቢ ንጽህናውን መጠበቅ እንዳለበትም ባለሙያው አሳስበዋል። እርስ በርስ በመረዳዳት የተቸገሩ ወገኖችን መደገፍ እንደሚገባ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን አስታወቀ። በአማራ ክልል የምግብ እጥረት የገጠማቸው የህብረተሰብ ክፍሎችን ለመታደግ ዳሽን ቢራ ፋብሪካ አክሲዮን ማህበር ከንጋት ኮርፖሬሽን ጋር በመተባበር 25 ሚሊዮን ብር የሚያወጣ የዱቄት ድጋፍም አድርጓል። ትርንጎ ይፍሩ በዋግምራ ብሔረሰብ አስተዳደር በ2016-17 የመኸር ወቅት ከመጠን ያለፈ ዝናብና በረዶ ከ240 በላይ ሰዎችን ለምግብ እጥረት እንዳጋለጣቸው ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የተገኘው መረጃ ያመለክታል። በችግር ውስጥ ያሉ ሰዎችን ሕይወት ለመታደግ ዳሽን ቢራ ፋብሪካ አክሲዮን ማህበር ከንጋት ኮርፖሬት ጋር በመተባበር 25 ሚሊዮን ብር ወጪ በማድረግ የምግብ ዱቄት ድጋፍ አድርጓል። ድጋፉን ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ያስረከቡት የዳሽን ቢራ ፋብሪካ የህዝብ ግንኙነት ስራ አስኪያጅ አቶ አብርሃም ዘሪሁን ፋብሪካው ማህበራዊ ኃላፊነቱን ለመወጣት የተለያዩ ስራዎችን እየሰራ መሆኑን ጠቁመዋል። በትምህርት ቤት ግንባታ፣ በሰው ሰራሽና የተፈጥሮ አደጋዎችን መልሶ በማቋቋም ረገድ፣ በጤና ዘርፍ፣ በመሰረተ ልማቶች፣ በብዙ ዘርፍ እንደዚሁ ስራዎችን እንሰራለን። አሁን ደግሞ ዋግምራ ብሔረሰብ ዞን ላይ የምግብ እጥረት በመከሰቱ ከንጋት ኮርፖሬት ጋር በመተባበር በ25 ሚሊዮን ብር የምግብ ዱቄት ድጋፍ ለማድረግ ነው። አቶ አብርሃም ማህበሩ ስራውን አጠናክሮ እንደሚቀጥል ገልጸው ሌሎች የእነሱን ተሞክሮ እንዲከተሉ ጥሪ አቅርበዋል። እንዲህ አይነት ስራዎች አሁን ብቻ የምናደርጋቸው ሳይሆን አትራፊ ድርጅት እንደመሆናችን መጠን ከምናገኘው ትርፍ ማህበረሰባችንን ሊጠቅሙ የሚችሉ የማህበረሰብ አቀፍ ስራዎችን በቀጣይነት የምናደርግ ነው የሚሆኑት ለማህበረሰቡ የሚጠቅመውን ነገር ባደረግን ቁጥር ሌሎች ተቋማትም የንግድ ተቋማትም የኛን መሰል ስራዎች ወስደው ያስፋፉታል ብለን ስለምናስብ ይህን ስራ አጠናክረን ነው የምንቀጥለው። ማለት ድጋፉን የተረከቡት የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ወይዘሮ ሰርክ አዲስ አታሌ ኮሚሽኑ ትኩረት ሰጥቶ ከሚሰራባቸው ስራዎች አንዱ የእርስ በርስ መረዳዳት መሆኑን ገልጸው በዚህም በርካታ ውጤቶች ተመዝግበዋል ነው ያሉት። ያለንበት ነባራዊ ሁኔታ እንደምታውቁት በምግብ ራሳችንን እንቻል ብለን ከምንረባረብባቸው ውስጥ አንዱ እርስ በራስ መደጋገፍን ማዳበር ነው። እስካሁን ድረስ ወደ 372 ሚሊዮን አካባቢ በብር ከማህበረሰብ ከነጋዴ፣ ከአርሶ አደርና ከሌሎች አጠቃላይ ከረጂ ድርጅቶችም እየተሰበሰበ ይገኛል። ከችግሩ ለመውጣት በመስኖ ልማት እየተመረተ መሆኑን የጠቆሙት ምክትል ኮሚሽነሯ በተሰራው ስራ ከተረጅነት የተላቀቁ ዞኖች መኖራቸውን ጠቁመዋል። አምስት ሺህ በላይ የሚሆን ሄክታር መሬት ተዘርቶ ይሄ ምርት እየተሰበሰበ ይገኛል። በህብረተሰቡ የተሰበሰበው ሲደመር ያመረት ነው። የአምስት ሺህ ሄክታር መሬት የሚያመጣው የራሱ የሆነ እንትና ራስን መቻል በሚል እሳቤ አንዳንዶቹ በጣም ሁሉም ወረዳቸው ተረጂ የነበሩ አካላት እርዳታ እንፈልግም አሉ ብለው ያሉ አሉ። በተሰራ አስተሳሰብን የመቀየር ስራ ማህበረሰቡን መለወጥ እንደተቻለ የገለጹት ወይዘሮ ሰርካ አዲስ በቀጣይም ይህ ተጠናክሮ ይቀጥላል ብለዋል። በጥሬ ገንዘብም በእህልም በመሰብሰብ ረገድ በልዩ ትኩረት እየሰራ ነው ወረዳዎች፣ ዞኖቻችን በዚህ አስተሳሰብ ቅኝት ውስጥ ነው። በሰፊው እንሰራለን። በሚቀጥለው አመት ደግሞ የበለጠ ልምድና ተሞክሮ ወስደን ሁሉም አካል የአስተሳሰብ ጥገኝነቱን እየተላቀቀው በራስ የመቆም አስተሳሰቡ እየጎለበተ በመጣ ቁጥር ከሰው መረዳት ይልቅ በራስ መኖር ምንኛ ውበት ነው ብሎ እንደሚያስብ ተስፋ አደርጋለሁኝ። ከተረጅነት ወጥቶ ራስን በምግብ ለመቻል በሚደረገው ጥረት ሁሉም ኃላፊነቱን እንዲወጣ ጥሪ ቀርቧል። የለውጥ ስራው በተሟላ መልኩ ተግባራዊ መደረጉ ስራቸው እንዳቀለለላቸው ዩኒዮኖችና ህብረት ስራ ማህበራት ተናገሩ። በቀጣይ ክፍተቶችን በመሙላት ዩኒዮኖችና ህብረት ስራ ማህበራት ሚናቸውን እንዲወጡ ታልሞ እየተሰራ መሆኑንም የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን አስታውቋል። በቀለት ሾመ የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን የለውጥ ስራዎችን ተግባራዊ ማድረግ ከጀመረ አንድ አመትን አስቆጥሯል። የለውጥ ስራው በተሟላ መልኩ ተግባራዊ በመደረጉም የነበረውን የተንዛዛ አሰራር እንዳስቀረላቸው በአማራ ክልል ያሉ ዩኒዮኖችና ና ህብረት ስራ ማህበራት ገልጸዋል። የገንዘብ ና የአባላት ቁጥራቸውንም እንዲጨምር እድል እንደፈጠረላቸው ተናግረዋል። ሪፎርም አኳያ የመጀመሪያው ግንዛቤ ፈጠራ ነው። እሱ ጋራ ሰፊ ስራ ተሰርቷል። በተለይ ለአጋር አካላት ና ለፈጻሚ አካላት ይህም በመስራታችን የተነሳ የማዋሃድም የማፍረስም ስራዎችን አከናውነናል። በዚህም ላይ ጥሩ ነገር አግኝተንበታል። ምክንያት በጣም ደከም ያለ ስለነበረ ከጠንካሮቹ ጋር ሲዋሃድ እነሱ ጋራ በመዋሃዱ የተሻለ እንቅስቃሴ እያደረገ ና ያለው ና በዚህ ዙሪያ ላይ አሁንም ቀሪዎቹን ነገሮች በአግባቡ ሰርተን ውጤታማ ለማድረግ ወደታች የሰው ኃይላችንን በማሰማራት ወደ ላይ በመሳብ በመገምገም የተሻለ ስራዎችን እያከናወነ ነው ያለ ነው። በተለይ ከአሁን በፊት የነበሩበት ህብረት ስራ ማህበራት በዘፈቀደ ከአደረጃጀት፣ ከአሰራር፣ ከደንብ፣ ከአዋጅ አንጻር የተዘረከረከ ስለነበር አሁን ኢቭን መሰረታዊ አቅማቸውን ያገናዘበ ድጋፍና ክትትል ለማድረግ እንኳ አመች ባልሆነበት ነበረ። አብዛኛው አሁን ከአቅም በላይ የሆነ መሰረታዊ ማህበር አለ። ተደራሽ አይደለንም። የሙያተኛም ችግር አሁን ግን ይሄ ሪፎርሙ እነዚህን መሰረታዊ ህብረት ስራ ማህበራት ወደ አንድ ጠቅላላ አድርጎ ወጥ የሆነ አሰራሩን ዘመናዊ የሚያደርግ ለድጋፍና ክትትል አመቻ አድርጎ የለውጥ ስራው ተግባራዊ መደረጉ ህብረት ስራ ማህበራት እና ዩኒዮኖች ጠንካራ አደረጃጀት በመፍጠር የተሰጣቸው ሚና በተገቢው መልኩም ለመወጣት እድል እንደፈጠረላቸውም የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን ኃላፊ አቶ ጌትነት አማረ ገልጸዋል። ከአሰራር ከምን አንዱ ትልቁ የነበረው ችግር ብዙ ዝርክርክርነት አለ። የማህበራትን የህዝብ ሀብትን አላግባብ የመጠቀም ነገር ስለነበር እሱ አካባቢ ላይ ብዙ የአሰራር ማኑዋሎች መመሪያዎችም ከማውጣታችን ጋር መልክ የያዘበት ጉድለቱ አሁን እየተመለሰ ያለበት ችግር ያለባቸው እንዲጠይቁ እየተደረገ ያለበት ከዚህ አኳያ ጥሩ ጥሩ የሚባሉ ውጤቶች እያየን ያለበት ነው። ሸማቸው ማህበራቶቹ ብዙ ውጤታማ ሆነው የቆዩ አይደለም። አቅማቸው በጣም ጠንካራ አይደለም። ካፒታላቸው ለግዥ ፋይናንስ የሚሆን በዚያ ደረጃ የተሟሉ የመስሪያ የመሸጫ ቦታ የሌላቸው ሆኖ ነው የነበረው እና አንዱ ይህን ጋፕ የሚሞላ ነው የሪፎርም እዚያው እንዳለ ተልኳቸው ሲወጡ የአባላት ተጠቃሚነት ያረጋግጡ ሲባል ሸማሽ ከሆነ በት እየተሰማራበት ተሸማች አኳያ መስራት የሚገባው ሁለ ገቡ በተመሳሳይ ቀጣይ ያሉ ክፍተቶችን ለይቶ በማረም የተጀመሩ ስራዎች ተጠናክረው እንዲቀጥሉ ይደረጋሉም ብለዋል። አቶ ጌትነት በጅምር ደረጃ ጥሩ ጅምሮች አሉ፣ ግን ይሄ በቂ አይደለም። በቂ አይደለም። ለምሳሌ በዚህ አመት ኦልሞስት አብዛኛዎችን ደረጃቸው መለየት አለብን። በደረጃቸው በተመዘኑት መሰረት ስርዓታዊ ድልድል መካሄድ አለበት። ወደ ግብይት መግባት አለባቸው። ይሄን በደንብ በዘመቻ ከዚህ በኋላ በቀሪ ወራት አብዛኛውን ስራ ለመሸፈን መዋሃድ ያለባቸው በአመቱ ያቀድ ነው አለ ኦልሞስት አብዛኛውን ሰርተናል፣ ግን በደንብ መጨረስ ያለብን ስራ አለ። ለምሳሌ ደግሞ ደረጃቸውን መሰረት ያደረገ ደግሞ ሰርፍኬት እድሳት ማድረግ አለባቸው። ሰርፍኬት እድሳት ስታሁን ድስ አልጀመር ነው አይ ቲንክ በዚህ መድረግ የዩኒኖችን እንጨርሳለን። ኦልሬዲ ቀድመን አዌር አድርገናቸው ስለነበረ ለምሳሌ ደረጃ እንዲሆነ ሰርፍኬቱ አረንጓዴ በዚያ ደረጃ ነው የታተሙ። በፌደራልም ተመሳሳይ ነው ያለው። የለውጥ ስራው ጠንካራ ዩኒዮኖች ና ህብረት ስራ ማህበራት እንዲፈጠር ማድረግ ዋና አላማው ነው ያሉት የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አጀበ ስንሻው፣ ባለፈው አንድ ዓመት በነበረው አፈጻጸም ተስፋ ሰጭ ለውጦች መታየታቸውን አንስተዋል። ይህን ሪፎርም ፎርም ስናደርግ የማህበራትን የፋይናንስ ተቋም የሚፈታ ነው፣ የግብይት ስራቸውን የሚፈታ ነው፣ ከውስጥም ከውጭም ተወዳዳሪ ቢሆን ሊያደርግ የሚችል ከዓለም ጋር ሊቀላቀላቸው ሊያደባልቃቸው የሚችል ስለሆነ ይህንን የሪፎርም ስራ የበለጠ ማደራጀትና ማጠናከር ተገቢ ነገር ነው የሚሆነው። ባለፈው አንድ ዓመት የለውጥ ስራው ተግባራዊ በመደረጉ ዩኒዮኖችና መሰረታዊ ህብረት ስራ ማህበራት ወደ አርባ ዘጠኝ ሺ አዲስ አባላትንና ከ ሶስት መቶ ዘጠና ሚሊየን ብር በላይ ተጨማሪ ካፒታል መሰብሰብ መቻላቸውን ከባለስልጣን መስሪያ ቤቱ እየተገኘው መረጃ ያሳያል። በመጨረሻም አርዕስተ ጉዳዮችን መለስ ብለን እናስታውሳችሁ። በባሕር ዳር ከተማ 11ኛውን የጣና ፎረም በተሳካ ሁኔታ እንዲከናወን በሚያስችሉ የቅድመ ዝግጅት ተግባራት ዙሪያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ልዑካቸው ከርዕሰ መስተዳድር አረጋ ከበደ እና ሌሎች የክልሉ የመንግስት የስራ ኃላፊዎች ጋር ምክክር አካሄዱ። በምዕራብ ጎንደር እና በሰሜን ጎጃም ዞን በተከሰተው የኮሌራ በሽታ የሚያዙ ሰዎች ቁጥር እየጨመረ መምጣቱን የአማራ ክልል ሕብረተሰብ ጤና ኢንስቲትዩት አስታወቀ። አብራችሁን ስለቆያችሁ እናመሰግናለን። ዜናው አበቃ። ጤና